እሺ ስሚ አቡ አንደኛ ቅጣት እሺ አንደኛ አንደኛ ቅጣትሽ አዲሱ ቤትሽ ግርግዳ ላይ የላይትኒንጉን ስለሽ ቤታ ፋሚሊት ያለሽ ሁለተኛ ሁለተኛ የቤታ ሻንጉሊት ነኝ ተጫወቱብኝ ሶስተኛ አስር ጊዜ በምትዩ እርጉዝ ነሽ። ኦኬ የባልሽን ሱፍ ልበሺ። ኑ እንደዚህ ብሉ ነው። ኮመንት አንብቤ ሀምሳ ቁጭ ብድጋቡ ጸጉር ነው ሀቢባ፣ እዚሁ ሳኒነለቅድስ ወይኒ በስመ አብ ወመንፈስ ቅዱስ። ይሄ ሁላ ጸጉር አቡ 54 ዩ ማን ሄር ኮፍያ አለኝ። ማሬ የእኔም አክቹሊ ብዙ ናቸው፣ ግን አቡ እነግርሻለሁ ያቡ ላንቺ ስንት እንዳለኝ። የኔን አልነግራቸውም ነገር ይኸውልሽ እንደ በረዶ የነጻሽ ብትሆኚ እንደ ወተት ንጹህ እንደ ውሃ ኩልል ብትይ ሀበሻ ወሬ ማውራት ማለት ነው። ስለዚህ መሆን የምትፈልጉትን እንደፈለጋችሁ ሆናችሁ ኑሩ። የሚያውራ ያውራ። እውነትሽን ነው። ይህን አይደለም፣ እኛ ሰዎችን ስህተት ምንሰራ ሰዎች መልአክን ያሙ የለ እንዴ? እሱስ እውነትሽን ነው። ከሰው አፍ በምንም በምን መዳን አይቻልም። ስለዚህ እናንተ ማሁሩ እኛ የምንኑር ተመስገን። ሀቢባ ግን መስሚዋ ጥጥ ነው ይላሉ። በጣም እንዲ ቅድም ያለችን ግን ሰው ነገርኳቸው። ሀቡ፣ ያ ዩኒቨርሲቲ ላይ ያለው በዊልቸር የሚሄደውን ልጅ አወቅሽው? አዎ፣ ከእኛንም ዊልቸር የለገስ ነው እንደ ስንት ዓመት እዛው ዊልቼር ላይ እኮ ተዘበዘባልን እሳለኝ ቢጨንቀይ፣ ሀቡ ቢጨንቀይም እንዳሉ ታውቂያለሽ። ስጡኝ እና ዛሬ ሊሆን እና የእግሩን ሁኔታ በቅባት እሺ፣ እያደረኩ እንዲራመድ ላድርገው፣ ስጡኝ አልኳቸው አልኳቸው። ዊልቸሩን ለሌላ ለሌላ አካል ጉዳተኛ እንለግሰዋለን። የአምጣ ለኔ ዊልቸሩን፣ በልጅነቱ ከተወለደ ጀምሮ ነው ዛይ ዊልቸር ላይ ተቀመጠው፣ ወይ መዳን ያለም ነው።

ሰምተሻል በጣም አብራችሁ ካልሆነ ብላችኋል እና፣ ታዲያ ምንድን ነው? እሷም ወይኔ ሀምሳ ልትቀጭ ነው። አንቺም ደግሞ አሳሳችሁ። ምን ሀምሳ አይደለም መቶ እቀጣለሁ። እማዬ ትሙት፣ ምንም ችግር የለብኝም። እኔ ጠላቴን ከምነማመጥ አልኩሽ እኮ ጠላቴን ማረኝ። ሀምሳ ቁጭ ብለህ ትይዘህ እንደ ሃቡ ለምንድን ነው ስፒድ ያልመጣው? ጋይ ሦስት ሺህ አስገቡኝ

ያው አክሰብት አርጉ ዛሬ ልሽ በየቀኑ አንዴ ለመማር ላስረዳት በየቀኑ ጌም መጫወት አለብሽ፣ ሊግሽ እንዲያድግ አሁን አንቺ ያለሽው ቢፎር ነው። ኦኬ ቆይ ምናልባት ከቀጠሮ ጌምሽ በኋላ እንት ጋር ያለሽ ቢፎር ነሽ። አሁን ቶፕ ዋን ላይ ቢፎር 1% ደርሰሻል። ከዛ ቢ ትሪ ቢዊ አትገቢ። ሪምዬ እኔ ፍቅር ቴንክ ዩ ሶ ማች እኔ እናት ቴንክ ዩ። በጣም ከባድ ነው። ደብሉ እንጠቀም ያኛው ደብል ሲመጣ፣ እሺ

እንደኔ አንዴ ገብታ ረጅም ትገባለች፣ ትቆይና ትወጣ። እየወጣሁ ነው፣ መልቼ ነው እገባለሁ። እየገባሁ እየወጣሁ ነው፣ እወጣ። ቀኑ ሙሉ አቢባ ምግብ አልበላም፣ ማታ ነው የምበላው። ገባች። እወጣለሁ፣ በልቼ እመጣለሁ። ተጣጥቤ ዋና ቦታ ላይ ልቅ ልቅ ልቅ እጥብ አድርጊያት፣ ተመልሼ እመጣለሁ። አቡነን ስቀ ሶስት ሰዓት ተቀምጬባት ፍንፍኔን